ሀገር በመውጣትና መውረድ ውስጥ ደግሞ በወጀቡ ጸንታ መጓዝ ስትችል ገንቢውን ከነገ ቁጭት ታደናለች፣ አፍራሹን ደግሞ ለታሪክ ወቀሳ ከመዝገቧ ታሰፍረዋለች። ኢትዮጵያ የተጋረጡባትን ፈተናዎች ማለፍ እንዲቻላት ለጥፋት የተዘረጉ እጆችን የሚያጠፍ ክንድ ወዲህ፣ እድገትና መልኳን ማጎልበት የሚችል ልማት ደግሞ ወዲህ አያሻታልም። በአንድ እጅ ውጊያ፣ በአንድ እጅ ልማት፣ በአንድ እጅ እርሻ፣ በአንድ እጅ ከተማ፣ በአንድ እጅ ግድብ፣ በአንድ እጅ ኢንዱስትሪ እንጂ አንድ በአንድ እያሉ ኢትዮጵያን መለወጥ ይቻላል፣ የሚል እምነት እኔም ፓርቲም መንግስታችን ስለሌለው ያ ባይሆን ኖሮ ዛሬ እንዲኮራ ብለን ፕሮጀክቱን ማስመረቅ ባልቻል ነበር። በአማራ ክልል የነበረው የጸጥታ ችግርን ተሻግሮ ከመራቆት ይልቅ ማበብን ምርጫው አድርጎ ለውጤት የበቃው ጎርጎራ የኢኮቱሪዝም ስፍራ ሂደቱ ቢያጎብጥም መዳረሻው ግን ተውቧል። የጎርጎራ ሪዞርት እጹብ ድንቅ ነው። የሰው ልጅ መጠበብ፣ አስተውሎት፣ አርቆ ማሰብ ሊፈጥረው የሚችለውን ትጋት የሚያሳይ ነው። ምናልባት ማጋነን ካልሆነ የምድር ገነት አድርገዋታል ለማለት ይቻላል። ጎርጎራ የሚያሳየው ኢትዮጵያውያን የመስራት አቅማችንና ችሎታችን ኢትዮጵያውያን ሰፋ ያለ ከፍ ያለ ነገር የምንችልም የምንወድም መሆኑን የሚያመላክት ነው ለማለት ይቻላል። ይህ የአድርጎ ማሳያ ምልክት የሆነው ፕሮጀክት በክልሉ ሰላምና ጸጥታን ከማረጋገጥ ጎን ለጎን የልማት ስራዎችን ማከናወን ቀዳሚ ተግባር እንጂ በይደር የሚቆይ እንዳልሆነም እየተከናወኑ ያሉ ስራዎች ያረጋግጡታል። በአማራ ክልል ዋና ስራችን ሕግ ማስከበር ብቻ አይደለም፣ ልማትን ማረጋገጥ አለብን። ስለዚህ በአንድ በኩል ሰላምና ደህንነትን ሕግ እያስከበርን፣ በሌላው በኩል ደግሞ የምርትና ምርታማ የኢኮኖሚ ልማት ስራዎቻችን፣ የማህበራዊ ልማት ስራዎቻችንን በአጠቃላይ የልማት ስራዎቻችንን አቀናይተን ለመፈጸም ጥረት በሚያደርግ አቅጣጫ ክልሉን ለመምራት ጥረት እያደረግን ነው ያለው። በአንድም በሌላ ምክንያት ክልሉ በልማት ጉዞ መጠንከር እንዳይችል ሙከራዎች ቢኖሩም ይህን ተሻግሮ ከመቼውም ጊዜ በላይ ጎንደር ከከፍተዋ ባህርዳር ከተፈጥሮአዊ ውበቷ መገናኘት ከጀመሩም ሰነባብተዋል። ትውልድ የራሱን ታሪክ መስራት ብቻም ሳይሆን ያባለፉትን አባቶች ትልልቅ ታሪኮችን ማደስ ተግባሩ በመሆኑ ይህን መመልከት ማየት በጉጉት በትጋት መስራት ማለት ከፍ ያለ ፍሳሃና ደስታን የሚሰጥ ነውእና የሚቀሯቸው ስራዎች አሉ ማከናወን እንደሚገባቸው አይተናል። በአማራ ክልል በተለያዩ አካባቢዎች የሚሰሩና ለአገልግሎት እየበቁ የሚገኙ የልማት ፕሮጀክቶች ለኅብረተሰቡ ጥያቄዎች ምላሽ ከመስጠት ባለፈ የወጣቶችን ተጠቃሚነት ያሳደጉ ሆኖም ተስተውሏል። ኢትዮጵያ ወጣቶች የልማት ካስማ መሆን አለባቸው። በማንጠብቃቸው ወይም እነሱ መዋል በማይገባቸው ቦታ ላይ መዋል የለባቸው። ስለዚህ የስራ ፈጠራ እድል የሰጠ በመሆኑ እጅግ ረክቻለሁ ለማለት ይቻላል። ውበቷን የገለጠችው ባህር ዳር፣ ዳግም ያንሰራራችው ጎንደር፣ የኢንዱስትሪ ማዕከልነቷን ያጎለበተችው ኮምቦልቻ ደሴና ሌሎች በክልሉ የሚገኙ ከተሞች ካለፈው ቁዘማቸው ተላቀው ልማታዊ ስራቸውን አጠናክረው ቀጥሏል። የፌዴራልና የክልል ከፍተኛ የመንግስት የስራ ኃላፊዎችም በስፍራው በተደጋጋሚ በመገኘት ጅምር ስራዎቹ ከግብ መድረስ እንዲችሉ የቅርብ ክትትል ሲያደርጉ ይስተዋላል። ከዚህ ቀደም የክልሉ ሰላምና ጸጥታ መደፍረስ ምንጭ የነበሩና በተለያየ ምክንያት ጠመንጃ ያነገቡ ቡድኖች አሁናዊ የልማት እንቅስቃሴዎችን መደገፍና አብረው ለመስራት መፍቀድ የግድ ይላቸዋል። ምክንያቱ ደግሞ ወቅቱ ጠመንጃ የምናነግትበት ሳይሆን ለልማት በአንድ የምንጓዝበት መሆኑ ነው። ለክልሉ እድገት ለሀገር እድገት ደንቃራ የሆኑ ተሽሎክላኪ ኃይሎች አሁን ከያዙት የጥፋት መንገድ ተመልሰው በይቅርታና ምሕረት ከህዝባቸው ታርቀው አሉን የሚሏቸውን ጥያቄዎች ካሉም በኢትዮጵያዊ ጨዋነት በሰላማዊ መንገድ እንዲያቀርቡ ያላቸውን አፍላ ጉልበት ለሀገራቸውና ክልላቸው እንዲሁም ወገናቸው ልማትና ብልጽግና እንዲያውሉ በዚህ አጋጣሚ ጥሬን እያቀረብኩ መንግስት መቼም ቢሆን የሰላም በሩ ከፍቶ የሚጠብቃቸው መሆኑን በዚህ አጋጣሚ ለማረጋገጥ እወዳለሁ። ጊዜው የማምረቻ እንጂ የመሻኮቻም አይደለምና፣ ጊዜው የጫካ ፕሮጀክት እንጂ የጫካ ተኩስ አይደለምና፣ ጊዜው የኢትዮጵያ ብልጽግና እንጂ የድንቁርናም አይደለምና ትውልዱ የራሱን ታሪክ መገንባትና ማጽናት እንዲቻለው በራስ አቅም በክልሉ የሚገነቡ ስራዎች ላይ መትጋት ይኖርበታል። በጣሊያን ጊዜ የተሰራውን ፒያሳ ቅርስ ብለን እየጠበቅን በልጆቻቸው የሚሰራን ስራ ማደናቀፍ ነውር ነው። ማንም የስራው ማን ለአማራ ህዝብ፣ ማንም የስራው ማን ለጎንደር ህዝብ፣ ለባህር ዳር ህዝብ እስከ ጠቀመ ድረስ ተባባሪና ደጋፊ ነው መሆን ያለብን። ስራ ከሆነ ጥፋት ከሆነ